ከዚህ በፊት የከሸፉ የሚመስሉ የቆሙ እና ውስጣቸው ሲበዘበዝ የነበረ ሊደርሺፕ ሉዝ አድርጎ የነበረ በኢህአዴግ ዘመን ብልጽግና ከመጣ በኋላ በጥራት እና በስርሀት እና በአሰራር ስለመራ የሕዳሴ ግድቡ እንዲጠናቀቅ ተደርጓል። ይሄ የብሔራዊነት መገለጫ ነው። የኢትዮጵያዊነት መገለጫ ነው። ሌሎች ትልልቅ ግዙፍ ፕሮጀክቶች እንድናይ እንድንመለከት በር የከፈተ ነው፣ ዐይን የገለጠ ነው። እዚህ ላይ ብዙ እንድምት አለው። አውዱ በጣም ትልቅ ነው፣ ትርጉም የሚሰጠው ነው። እዚህ ላይ የተጀመረውን የሕዳሴ ግድብ ማጠናቀቅ ሲቻል እውነትም የሀገር ትልቅ እንደሆነ መሪ እንዳለው የሀገር ነገና ከነገ በኋላ ተወዳዳሪ ተጽዕኖ ፈጣሪ ሀገር ለማድረግ ትልቅ አቅም እንደሆነ የተማርንበት የወሰንንበት ሁኔታ ነው ያለው።